ሌሎችን ለማየት በጣም ጓጓሽ ትመስያለሽ። እኔ ለምን እጓጓለሁ? ምናልባት በኋላ መፋታቱ እንዳይኖር ብላ ሰጥታሽ ይሆናል። አልገባኝም። እኔ ከገባኝ በቃ፣ ሳሚስ እንኳን ዛሬ በደና በበር መጣ። ለምን ቆማችሁ? ቁጭ በሉ እንጂ እባካችሁ። እንደ ዛሬ በሕይወቴ የደስተኛ ሆኝ የማውቅ አይመስለኝም። በእርግጥ እንደዚህ አንድ የምንሆንበት ቀን ይመጣል ብዬ አልጠበቅኩም። እውነት ነው ፍቅር ፍቅርና ይቅርታ አይሸንባል። እባካችሁ ይህንን የፍቅር ማድ ተጓደሱ። አንተ ሀፊ እኮ እዚህ ጋር ነው ያለው ወይስ አይታየህም? ምን ነው ለወዳጅ የባጎር ሰው ችግር አለ እንዴ? አረ በፍጹም ችግር የለው ጉራት ስላት እንጂ አይ ምግቡ መርስ ስላለው ይቅረብኝ። ሱራፊል ወዳጅ ሳሚ ያሰበው ነው የተናገርኩት። ለራሱ ሳይጎርስ ለእኔ ለማጉረስ የፈለገው ምን ነው አመረራችሁ እንዴ? ስቀልድ ነበር። ምን አይነት ነገር ነው? ቆይ ገና ከመጀመሩ እንደዚህ አይነት የተዝረበረበ ተዝረበረበ ራት አይቼ አላውቅም። ቆይ ምንም ሽኑ ተረጋግቼሽ ምግብ የምበለው የእኔ ኩቻ አንቺን ከሚከፋሽ ማ ይቀራ ይቀራል። ኔሊን እስኪ ኡፍ በቃ ይላል በለ፣ እባክሽ ሉሲ ግሮሽ ይላት። ላንቺ ስል ብቻ ነው እሺ? ወይ ግን በጣም ደስ ትላላችሁ። ፈጣሪ ደስታችንን እና ያሳጣን። እየበላችሁ ባካችሁ ብሉ ብላ ማለት እሺ። መጨረሻ ባላንጣዎቹ እንደዚህ በፍቅር ስለተሞላ ጽዋችን ለፍቅራችን እናንሳለን። እንኳን ትናንትም ዛሬም ባላንጣሽ ሸንበቆ ነገም ቢሆን አንቺ ጠባቂ ብቻ። በቃ እኔ ውስጥ ገብቼ ሳሎን ላግዛት። ስሟን ግን እንዴት አወቅሽ? ጠይቄያት እኮ ራሷ ነግራኝ ነው። ለምን እዚህ አብረሽን አቶኝ? የኔ ቆንጆ፣ አይ አይ እንደውም ወደ ቤት በጊዜ ብንሄድ ይሻላል። እንዲህ አንተ ከፈለክ መሄድ ትችላለሽ። እንዴ ተጫውቱ እንጂ በዛ ላይ እኮ ዝናብ እየመጣ ነው። ቀስ ብላችሁ ትሄዳላችሁ። ማማየ እየ ቤት እንዴ? ቅድም እኮ ለቤት ሂደው ይላት አብረዋት እንዲሆኑ ነገር ያችኋሉ ሴት ዩ እዚህ ለማድረ አስበሻል? ሳሚ፣ ሲመስለኝ አሁንም እንደተቀየምክኝ ነው። ፕሊስ ሪላክስ አርግ እንጂ አሁን እኮ ፋሚሊ እየሆነን ነው። እባክሽ ተቀመጭ። እንዲሁም በቃ በዚህም ወደዚህ መንቆይ ከሆነ ወደ ቤት ብንሄድ ይሻላል። እንዴ እናንተ ሰዎች ዛሬ ምን ሆናችኋል? እውነቴ ነው። ደስታዬ ላይ ውሃ እየቸለሳችሁበት ነው። እኔ የምላችሁ ለምን ዛሬ እየተጣላን አመሸን? አመሸን እኮ ወዳጅ ብታድሩ ምን ችግር አለው? ቤታችሁ አይደል እንዴ ወዳጅ። እንጂ እነዚህ ሰዎች ምን ነው አርባ ጊዜ ወዳጅ ወዳጅ የሚባባሉት አይገርምም። እኔ ራሴ እኮ ግራ እየገባኝ ነው። እውነቴ እኮ ነው። እንደዚህ ለጸብ ተግባብዛችሁ ወዳጅ ከምትባባሪው በፍቅር ጠላት የምትባባሪው ይሻላል። እኔ ከሳሚ ጋር ምንም ጠላትነት የለብኝም እስከ ዛሬም ባለማወቅ ስላስከፋዎት በጣም ሰስቶኛል። በመጨረሻም ወዳጅ የምትለው አንረሳት። እርግጠኛ ነኝ፣ ይሄ የመጨረሻችን ነው። ይሄን ቤት ትወደዋለህ? ለበል ቤት እኮ ቆርቆሮና ድንጋይ ብቻ፣ ከእሱ ይልቅ ሰው አይበልጥም ብለህ ነው። እኔም ብለ ያለት ማታ ቪዲዮ እንደቀረስክ ሰሙ። የምን ቪዲዮ? እኔ ቤት ልሰርቅ የገባበት ምሽት ማለት ይቅርታ፣ ቃሉን ላሻሽልልህና የሚስቴን ነፍስ ለማትረፍ የገባበት ምሽት ሁሉንም ነገር በቪዲዮ እንደቀረጽኩ ሰምቻለሁ። አሁን የራቱ ሚስጥር ገባኝ። ኖ ሳሚ፣ በፍጹም እንደዚህ እንዳታስብ። እኔ ስለ አንተ ስሰማና ደስ ስላለኝ ባለ ወደ ተይም ስለሆንክ ነው ራቱ ልጋብዝ የወሰንኩት። ታዲያ ይህን ነገር መናገሩ ለምን አስፈለገ? አይ ያ ቪዲዮ አሁንም እጅ ላይ እንዳለ ለማረጋገጥ ነው። የለም ለነገሩ ቢኖርም አለ እንደማትለኝ ግልጽ ነው። እኔ ምለ ለምንድን ነው ቆይ አንተ ያን ቪዲዮ የፈለገው ይሄ ጥያቄ እኔ ቢሆን አይሻልም? ያንን ቪዲዮ ግን ለምን እስካሁን በእጅ አስቀመጥከው ነገርኩ እኮ ያ ቪዲዮ እኔ እጅ ላይ የለም። ሳሚ አሁንም እያመንከኝ እንዳልሆነ አውቃለሁ። እኔ አላምንህም የሚል ቃል ወጣኝ? እ? እስኪ አንድ ጥያቄ ልጠይቅህ። እንዴት ነው እኔ ሳላምነህ እዚህ ቤት የምመጣው? ስማ አንድ ማዕድ ቁጭ ብለን እኮ የቆረስ ነው ስላመንኩ ነው በነገራችን ላይ በምግብ ዙሪያ እዚህ ቤት ጥሩ ታሪክ ስለሌለኝ ነው። እባክሳብ የትናንቱን ሱራፊ ደርሰው እዚያ አጠገብ ተቀምጦ የሚያወራ አዲሱን ሱራፊ ሉ አደል። እስኪ እሱን በቅርቡ ምና ይሆናል። ጌጠጣ ምን ሆና ነው? እየመሸ እንጂ እየነጋ መሰላት እንዲ እውነት ግን ያ ቪዲዮ አንቺ ጋር አለ ማለት ነው? ለምን የለም። አባባልሽ ግን በደንብ ያለ ነው ይመስለው። በጣም ነው የሚያሳዝነው፣ ነው ያለፈ ስተቱን ለማስተካከል ደፋ ቀና እያለ ነው። እርግጠኛውን የምነግርሽ በድጋሚ ሱራፌል ቤዛን በፍፁም እንደማይጎዳት ነው። እሱን ለሳሚ ብትነግረው አይሻልም? ሳሚ ምንም አይሰማማ ምንአይሰማማ አታየውም? ራቱ ላይ እንዴት ሲያደርገው እንደነበር ጎይ፣ አንቺ ጠረጴዛው ጋር አልነበርሽ። ይሄን እንዴት ልታቂቻልሽ? ተደብቄ እያየኋችሁ ነበር። የድሮ አሉሲ ቤት በኩል መጣቻሉ። ኦይ ግን እዚህ ቤት የሚመጣ እንግዳ በሙሉ ተደብቆ ካልሆነ በኖርማል መንገድ አትግባ ተባለ? አንቺ ሌላ ስራ ስ እቃውን የሚያሉ ሲነጥዋል። እሺ ዝናብ አባራ እንዴ? አረንዳውን ጭራሽ ብሶበታል። ዛሬማ እዚህ ማደራችሁን ማይቀር ነገር ነው።

ቤዛ እንኳ ሊነቋት ሊያዋት ራሱ በጣም ታሳሳ። አታስብ፣ እኔው ራሴ እንደ እንቁላል እንካፋከባል ተሰባሪ መሆኗለ። ሁለቱ ግን የተግባቡ ይመስልሻል? ለነገሩ አይጥና ድመት ከመቼ ወዲህ ነው የሚግባቡ? እርግጠኛ ነኝ አይጡ ሳሚ ነው አይደል? ራሱ ማለት ራሱን ይጋብዘን አይሻል? አይገርምም። እኛ ከመገናኘታችን እንደዚህ እየሳቅን አስቢ እስኪ። እነሱ ያን ያን ሰዓት አብረው ቁጭ ብለው ምንም አይነት ሳቅ እየተሰማኝ አይደል? ምናልባት ተፋፍረው ሳይለንት ላይ አድርገውት የሆነ አንቺ ግን እንዴት ነሽ? ሳሚ አሁንም ድረስ የሚያስቡ እኮ ስለ አንቺ ነው። ባሏ እያስመሰለ ነው ምናምን ይለው እመኝም ሉሲ። ሱራፊል እያስመሰለ ቢሆን እኔ አውቅበት ነበር። እስከ ዛሬ አጠገብሽ ሆኖ ሲያስመስል ያላወቅሽ አሁን ነው የምታቂ። የእስከ ዛሬው ረስተን አሁን ስላለንበት ብናወራ ይሻልም። አንቺና ሳሚ አብራችሁ ስለሆናችሁ በጣም ደስ ብሎኛል። አብረንም ብለሽ ነው? ሳሚ እኮ እንደ ዘንድሮ መብራት ነው። አንቺ እንደሆነ ጨዋታ ያልቅብሽ። ምን ማለት ነው ደግሞ የዘንድሮ መብራት ማለት? ጠፋ ሲሉት ይመጣል፣ መጣ ሲሉት ይሄዳል። አንዳንዴ ደግሞ እንደ ውሃው አንድ ሳምንት ሙሉ ጠፍቶ ብቅ ይላል። አንቺ ትስቅ ያለሽ እኔ እዚህ የሚያስለቅስ ነገር እየነገርኩሽ። እንግዲህ ፍቅር ጽናት ይጠይቃል። ምን ታደርገዋለሽ? እኔ ምልሽ አንድ ነገር ላስቸግርሽ ነበር። ምንድን ነው ሱ ሳሚ ያኔ እዚህ ቤት ሊሰርቅ ሲገባ ሱራፌል ና ቲጂ በድብቅ ያደረጉትን ቪዲዮ እንዳለ ታውቂያለሽ። እና ያንን ቪዲዮ ሰርቄ እንዳመጣልሽ ነው። በእርግጥ ሳሚ እሱ ጋር ቪዲዮ እንደሌለ ነግሮኛል። እኔ ግን እሱ ጋር ቪዲዮ እንዳለ በደንብ እርግጠኛ ነኝ። ቆይ ግን በዚህ ቪዲዮ ምን ሊፈጠር ይችላል? አሁን አብራችሁ ናችሁ አደለላችሁ? ሱራፌልን እንደሱ ብዬው ነበር፣ ግን እሱ ቪዲዮ እንዲጠፋ ይፈልጋል። በእርግጥ እኔም እንዲጠፋ ይፈልጋለሁ ማለት ከዚህ በኋላ ያ ቪዲዮ እንደ ማስረጃ እንኳን እንዲጠቅምሽ አትፈልጊውም ማለት ነው? አሁ አልፈልገው። ስለዚህ በእርግጥም ለባለሽ ሙሉ እምነትሽን ሰትሸዋል ማለት ነው። አልተሳሳትሽም ሉሲ፣ ሱራፊልን ከዚህ በኋላ ቅንጣት ታክል እንኳን አልጠራጠረም። በነገራችን ላይ ስለ ራስ ግብዣው በጣም እናመሰግናለን። ምን ነው አትጥፋ፣ ተመልሰና አይባለም እንዴ ባለደስ ትጠፋለህ። እኔ እኔም የምላችሁ በዚህ ዊኬድ ነው የና ሱሬ ከከተማ እንወጣ አስበን ነበር። ለምን አትቀላቀሉ? ደስ ይለናል። አይ እኔ ደስ ይለኝ ወይ ሳሚ፣ ድሮሴ ሰው ደስታ መቼ ያስደስተ እንላማት። እኔ ያልኩት በዚህ ሰዓት ለዛውም በዚህ ጊዜ ከከተማ ወጥቼ የውሃ የምንጎራጨቅ ሀሳብ የለኝም ነው። ምክንያቱም እዚህ በጣም ብዙ ምሰራው ስራ አለኝ። ስራንም እኮ እዛ ሆነ መስራት ይችላል። እሺ በቃ ትራይ ብሽባችሁ። በጊዜ ሄዱ። ዝናቡን ሳያባራ አይቀርም። እንደዚ ይሻላል። ሰላም ደሪ ቤዛ፣ ያው አንድ አካል ናችሁ ብሎ እኮ ነው። ደህና ደር ያለሽ። ደህና ደር። እሺ ደህና ደር። አልገባኝም። ቆይ ሁለታችሁ ምንድን ሆናችሁት? ሳሚ አሁን ለአንቺ ያለው ፍቅር እየበረደለት አይመስለኝ። ማይሆን ነገር አትቀባጭ። አሁንም እያመነኝ አይደለም። ማን ያውቃል? ሉሲን ሸኝቷት አንቺን ከኔ ለመጠበቅ በጓሮ በር ይገባናል። አያስቅም? እሺ ብሮ ምስቁም ነገር አውርቺ ምስክ ነበር ነገር ነው ነው የሰው ህይወት ውስጥ ገብተ የምትበጠብጠው? እስኪ ንገረኝ፣ ለምንድን ነው የኔንስ ህይወት የምትበጠብጠው? ምን አድርግ ነው የምትይኝ? መጀመሪያውን ሳልፈልግ እዛ እራት ላይ በግድ ጎትጉዘሽ ወሰድሽኝ ራስሽ። እኔ እኮ አሁንም ቢሆን የሱራፊል ጥፋት ምንም እየታየኝ አደለም። አንተ አደለህ እንዲህ እራት ከመቅረቡ በፊት ጀምሮ እንዳለበት ነገር ስትሸነቁሩ ነበር። ቆይ ለምንድን ነው የኔ ነገር የማይታያችሁ እንዴ? ኩቻ ያ ሰውዬ እያስመሰለ ነው። በጣም እያስመሰለ እኮ ነው። ሌላው እንኳን ቢቀር የዛለ ስለተቀረጸው ቪዲዮ እኮ ደጋግሞ ስጠይቀው ነበር። ያ ቪዲዮ አሁንማ እንትን ጋር አለ እንዴ? አንቺ አይገባሽም። የለም አልኩሽ እኮ አንተ የማትረባ ውሻ። ጭራሽ ያኑሩ ነገር ካደረግክ በኋላ ምንም ሳታፈር አይንና ፍጠት ትመጣለህ። ሳሚ ሳሚ ባክ እባክህ ይቅርበልኝ ወንድሜ፣ እባክህ አጥፍቻለሁ፣ አንተን አስቀይሜያለሁ፣ ተጸጽቻለሁ። እባክህ ሳሚ ይቅርበልኝ። ተነስ እባክህ ተነሳልኝ። እሺ ይቅርበልኝ ሳሚ እባክህ፣ እባክህ አጥፍቻለሁ። እስኪ በቃ ተረጋጋ። አንቺ ደግሞ ያን ሙሉ ግደት ከፈጸመብኝ በኋላ እንዴት ብዬ ነው የምረጋጋው? እሺ በቃ የፈለከውን ነገር አለ፣ ከፈለከው እዚህ ውስጥ አድርገህ ግደለኝ፣ እባክህን ግን ይቅርታህን ግን አትንፈገኝ። ከጠላቶች ጋር አብረህ በጋራ አንድ ላይ ሆነህ ከቀበርከኝ በኋላ ነው ይቅርምልኝ? ምን ነው አንተ ደግሞ ትናንትና ማታ ከጠላቶች ጋር ተታርቀ አብረህ እራት የበላህ መስሎኝ? ምን ሳሚ? ከዛ ዶክተር ጋር ታርቀ ነው? እሱ ማለት እኮ በጣም ጭራቅ ነው። ሳሚ ይህንን ነገር በፍጹም ላምን አልችልም። ከሱራፌል ጋር ነው። እባክህ ያንን ዶክተር ደግሞ ማናምኑት? ጭራሽ ከዋናው ጋር ይህንን የማይረባ ሰውዬ ባገኘው እኔ እራሴ ሴት አድርጌ የገለው ነበር። እውነቴን ነው። አንተስ እዛው ጠፍተህ ብትቀር ይሻለኝ ነበር። ምንድን ነው? ቆይ ግማሽ ሴጣን ግማሽ መልአክ መሆን? ቆይ እስኪ ተይው እንጂ ስማ። ስለ ሱራፌል የምታውቀው ነገር አለ እንዴ? ይሄ ወንድሜ ቤዛን ለማዳን ያለ ጊዜ አሁን አንተ ምንም ቤት ለቀህ መውጣት ጊዜ አሁን ነው። ቆይ ደህና ሊታረቁ የነበሩትን ሰዎች አድብተ እየመጣ ማጣላት ነው ፍላጎት። ለምሳሌ ምን ይሳሩ? ለምንድን ነው ግን ሳሚ እንደዛ ሲመለከትሽ የነበረው? ይዛን ከመሽት መች ተመለከተኝ። አንቺ ባታስተውይውም እኔ በደንብ እያየዋችሁ ነበር። ቆይ ግን ሱራፌል መቼ ነው የምታምነኝ? እኔ ሳሚ የሚባል ሰው አላውቅም አልኩህ እኮ። ከዚህ በኋላ ብታውቂውም እንግዲህ ይለይም። ማለት ይኸውልሽ እንደውም ብታውቂው ደስ ይለኛል እያልኩሽ ነው። ምን እየቀለድክብኝ ነው? ይኸውልሽ መጀመሪያ ከሳሚ ጋር ያለሽን ቀረቤታ እንድትነግሪን ፈልጋለሁ ቤቱን ለቅቅ ይለ እንደወጣ ትፈልጋለህ? ሳሩን ለምንድን ነው እንደዚህ ደረቅ ይሆንሻል? ከእሱ ይልቅ ነው ያለሻል። እባክን አሁን ተወኝ፣ ስራ የለ ስራበት። በእርግጥ ከሳሚ ጋር እንደምታወቂ እርግጠኛ በሆነም ያንን የቀረሽው ቪዲዮን ለሱ እንደማትሰጪው ተስፋ አለኝ። አሁንስ ያ ቪዲዮ ጄሌ በኖረ ብዬ የተመኘው። ምን ልታረጊ ነበር? ለሳሚ ትሰጪው ነበር ነው ወይስ ለቤዛ ሳይ የተሻት ድጋሜ ተጨማሪ ገንዘብ ልጠይቂ ነበር? መጥፎ ሰው ነብዬ እንዳስባት ተደርገኝ፣ መልካም ነው። አሁንም ቢሆን እኔ መጥፎ ሰው አይደለሁም። አንዳንድ ሰዎች ግን በግድ መጥፎ ሰው እንደሆን እያስገደዱኝ ነው። ቤዛ በጣም መልካም ሰው ናት። ከቻል ከአንተም እንደሷ መልካም ሰው ብትሆን መልካም ነው። መጥፎ ሰው እንዳልሆንኩም አንቺን በደንብ ጠብቅሽ ታገኛለሽ። ያንን ክፋት እኔ ላይ ስታደርግብኝ እኔም መጥፎ ሰው በሆን ኖሮ ምን ታደርግ ነበር? ግንባሬን በጥይት ብለ ትደፋኝ ነበር። ያ ቪዲዮ እኔ ጋር የለም፣ ሳሚ የሚባልም ሰው አላውቅም። በቃ ከዚህ በላይ እኔን አታስጨንቀኝ። ሚሻ ማማዬ ግን እንዴናት? ደህና ናት። ይሄ የማይረባ እሷ ላይ ላደረገው ነገር በሙሉ ዋጋ ይከፍላታል። ቆይ አንድ ያልገባኝ ነገር ሱራፊል፣ ቤዛ ሊጎዳት እንደሚችል አንተ በምንድን ያወቀው ነው? ወይ ሲያ የማይረባ ዶክተር፣ ነግሮ ሳሚ ነገርኩ እኮ ቤዛን ገሎ ሀብቷን በሙሉ ሊቀራመታት ነው። እንዴ ልመነ አንተ ማለት እኮ ሳሚ፣ ስንቴ ነው ምነግር? ያለፈውን ነገር ለምንድን ነው የማትረሳው? ሲጀመር ይሄንን ነገር ለምን እንዳደረግኩ ማን ቀርቦ ጠየቀኝ? ማን ምንድን ነው ብሎ ጠየቀኝ? ስለ ሁሉም ነገር ማማዬ ነገረኛለች። ለተፈጠረው ነገር በጣም አዝናለሁ። ሲጀመር ያንተ ጥፋት አልነበረም፣ ጥፋቱ የራሷ ነው። ግን እሷን ጎዳለሁ ብለ ሁላችንንም ይዘህን ገደል ነው የገባው። ቆይሽ አሁን የማማየን አይን እንዴት ብዬ ነው ማየው? እንደነገርኩ ነው ጥፋቱ የራሷ ነው። እኔም በጣም አብዝቼዋለሁ ሲጀምር እንደ እህት አብራኝ ያደገችን ልጅ ለፍቅር መጠየቄ ትክክል አልነበር አሁን ስለ ማማዬ እንተሆና ስለ ቤዛ እናውራ ያ የተረገመ ሱራፌል ቤዛን ተለሳልሶ እየቀረባት እንደሆነ እኮ ውስጥ ይነግሮኛል ወንድሜ ሱራፌል ማለት የተረገመ ሰው ነው ቆይ ለምንድ ነው ለፖሊስ ማናስይዛቸው እሱና ዶክተሩ ሀገር የሚያሸብሩት በምን ምክንያት ነው ምን ስለሆኑ ነው ይውል አሁን ለምን ቤዛ ከሱራፌል እንድትርቅ የፈለግክበትን ምክንያት አትነግረኝም ምን ሆነ ነው ምክንያትን መጠየቅ ትተ ልጅቷን ማዳነን ብትቀጥልበት አይቻልም። ግዴን ሳይቸግረው ወደሱ አቅርቦኛል። በደንብ አድርጌ የቀረበውና ሲያልመውና ሲዘጋጅበት የቆየውን ህልም በጠቅላላ አቆላሽበታል። እሺ ቤዛ፣ ምን ላምጣልሽ? እኔ ምንም አልፈልግም። ታሪ፣ አንቺ ግን ምሳበልሽ? አዎ፣ በልቻለሁ። ትኳር አድርጌልሻለሁ። እሺ በቃ እናንተ ተጫወቱ። ስለዚህ ሩሲ፣ ሳሩን ታውቂያታለሽ እንዴ? አራላቃት የቅትራ አድርጌልኝና እየዋሸሽ አይደለም አይደል? እንዴ፣ ለምን ዋሸሻለሁ? ይልቅ እኔ አሁን የመጣሁት ስለ ቅንጅርት ይላናገርሽ ነው። ቅንጅርት ምን ሆነ? እሱማ ምን ይሆናል? የሰውን ህይወት እየገባ ይበጠበጣል እንጂ አልገባኝም። ደና ሰላማችንን የፈጠርን ሰዎች ሰላማችንን ሊያደፈርስ ነው ይመጣ? ግልጽ ታደርጊልኝ። ለሳሚ ስለ ሱራፌል መጥፎ መጥፎ ነገሮችን እየነገረው ነው። ሳሚ ደግሞ አምኖታል። ይሄ ከዛ ዶክተር ተብዮ ጋር ሲልከሰከስ ቆይቶ እንደመጣ እንኳን እኮ አላሰበውም። ይሄ ነገር መቼም አያበቃም ማለት ነው። እንግዲህ ሱራፌልን እንዳየሹ ነው። አሁን ላይ እሱ ሰላም ብቻ ነው የሚፈልገው። እኔ ደግሞ ሰላማችን እንዲበጠበጥ አልፈልግም። ለማንኛውም እዚህ ከመጣሽ አይቀር ስለ ማማ ቀጣይ ሕክምና ማውራት አለብን። እንዴ ሱራፌል ውጭ ወስዶ ሊያሳክማት ተስማማ? መጀመሪያውኑም ትንሽ አንገራገረ እንጂ መች እምቢ አለ። ለማንኛውም ከሁሉም ነገር በላይ የእሷ ሕክምና ይቅደም ብለናል። ልክ ነሽ ቤዝጌ፣ ከሁሉም በላይ የእሷ ነገር ነው መቅደም ያለበት። እንዲያው ምናገባሻት በኝና ቤቱን በስምሻ ዞረልሽ እንዴ ከዚህ በኋላ ያ አስፈላጊ ነው። ለነገሩ ልክነሽ መተማመን ይቀድማል። ከዚህ በኋላ ከሱራፌል ጋር በድጋሚ እናወራና በዚህ አስራ አምስት ቀን ውስጥ ህክምና እንድታገኝ እናደርጋለን። ውሽ፣ በጣም ደስ ይላል ቤዚ። የእውነት ሁለታችሁ መልካም ሰዎች ናችሁ። በቃ አሁንም ስለ ማማዬ ጉዳይ እንደተቀየምሽ ነው ስጀመርኩ። ማማ እውነቷን ነበር። አንተ ለፍቅር የምትሆን ሰው አይደለም። በቃ እርጉም ሰው ነህ። እስኪ ቆይታዬ በቃ በእናትሽ ኩቻ። እኔ አሁንም ስለ እሷ ላወራሽ ነው የመጣሁት። ይኸውልህ፣ አሁን ይቅርታ አንተ ቀበልና ከአጠገቧ አራቅ፣ ወይስ አሁንም ድረስ ታፈቅራታለህ? ኧረ ኩቻ ምን ሆነሽ ነው? እስኪ ተረጋጊ። እንዴ ከእሷ ጤንነት በላይ እኔ ስለ ፍቅር ማስብ ነው እንደሚመስልሽ? ስለዚህ ተዋት። እኛንም ተሆን ሰላም የነበርን ሰዎች መተህ ሰላማችን አታደፍርስብን። ለነገሩ አሁንም ቢሆን እኳ አደፍርሰዋል። ቆይ አንተ ማን ይላከ? ዶክተሩ ነው። እውልሽ ኩቻ የኔ አላማ ከዶክተሩ ብር ተቀብዬ ማማዬን ማሳከም ብቻ ነበር። ሱራፌልንገለ ልንገለ በሳሚ ያሳበህ ነው ገንዘብ የምታገኙ ነው ወይስ ጻን መስላለሁ። ቆይ ቆይ ግን ምን አስበሽ ነው? እኔ ሳሚን አሳልፍ የምሰጠው ሰው ነኝ? አሳልፈ ከሰጣሁማ ቆየኩ። አሁን ሁሉ ምን ሊሆን ነው የምትለው? እባክሽ እመኝ፣ ይሄ ሁሉ ተንኮልና ሴራ የዶክተሩ ነው ቆይ ይህን ያህል ጊዜ የት ነበርክ? ምንድን ነው የት ነበርክ ብለሽ የምትጠይኝ? አሁን ጠፍቶች ነው ሸበይ ነበርኳ። እዛው ብትሆን ይሻለህ ነበር። ትናንትና ማታ ቤዛ ቤት በሱራፊል ግብዣ አራት በልታን ነበር። ከዛ ሱራፊል ተብየው ጋር ሁላችሁም ብትርቁ መልካም ነው። እሺ፣ ይህንን ነገር እኔ ለራሳችሁ ብዬ ነው የምነግራችሁ። ቆይ ይሄን ያህል ሱራፊል ላይ ምን አይተህበት ነው እንደዚህ የምትለው? እሱንማ በፍጹም ልነግርሽ አልችልም። ምክንያቱም ይህንን ትልቅ ሚስጥር ከነገርኩሽ የአንቺ ህይወት አደጋ ላይ ይወድቃል። አደጋ ላይ ይወድቃል? ለምንድን ነው አደጋ ላይ የሚወድቀው? ቆይ ሚስጥሩ ምን ያህል ቢሆን ነው? አሁን እሱን ተይውና፣ እማማዬ ጋር ወስጂ በፈጠረሽ። እግሯ ላይ ድፍት በይ፣ ይቅርታ አልጠይቃት። ነገርኩ እኮ የበደልኩት እኔ ነኝ። ይቅር ብዬዋለሁ። ስለዚህ አንተም ይቅርታ መጠየቅ ያስፈልጋትም። በቃ አጠገቧ እንዳትደርስ፣ ከኛ ራቅ። እዚህ ምን ሰራ ነው ማለት? በጣም እሺ። ቤዛ ሳሩን ያለው ነው ስለ ነገር እቺ ነው ከተብየው ወደዚህ የመጣሁት የምነግርሽ ከባድ ጉዳይ አለ። የምን ጉዳይ? ጉዳይ አንቺ ነሽ። ከአንቾችን የሌላ ምን ጉዳይ ሊኖር ይችላል? ይኸውልሽ፣ እርግጠኛ ነኝ ቅንጅርቲ ስለ ሱራፌል ያወቀው ትልቅ ሚስጥር አለ። የምን ሚስጥር? ይኸውልሽ ቤዛ፣ ቃተን ጠብቅ ሳሚ። እንደውም ከዚህ ውጣ፣ ሰማኛለ ሳሚ። ሱራፌል እዚህ ከመምጣቱ በፊት ውጣ። ቅንጅርቲን ያ ዶክተር ድጋሚ እዚህ ቤት ልኮት ነበረ። ቅንጅርቲ፣ ጫፍ ጫፉ ለእኔ ነግሮኝ ነበር። ያ ዶክተር በድጋሚ እዚህ ቤት ልኮት ነበር እኮ እንዲገል እንዲገድል አይደለም፣ ቅርብ ጊዜ እኮ ነው የምልሽ። ምን እያልክ ነው? ያ ዶክተር ሱራፌልን እንዲገለው ቅንጅርቲ ልኮት ነበር። አምላኬ፣ ቆይ ይሄ ነገር መቼ ነው የሚያበቃው? ይኸውልሽ፣ ቅንጅርቲ ሱራፌልን ተደብቆ በስልክ ሲያወራ ከሆነ ሰው ጋር ተደብቆ ሰምቶታል በእርግጠኝነት። ጉዳዩ ደግሞ ትልቅ ሚስጥር ነው። ቆይ ምንድን ነው የሰማሁት? ይኸውልሽ፣ ቅንጅርቲን ነገር አስበው፣ ግን ይሄ ሚስጥር በጣም ትልቅ ሚስጥር ነው። ምናልባት ሱራፌል ከዛች የተረገመች ቲጂ ከተባለች ሴት ጋር አሁንም አብሮ እያሴረ ነው። ምን? ቆይ አንተ ግን ከሱራፌል ጋር ችግር አለብህ እንዴ? ችግር አለ።